ብዙ ነገር ህጋዊነትን ብዙውን ጊዜ አንዳንድ የሚነሱ ነገሮች ይኖራሉ እና አሁን የተዘራሉ ካዳስተር ህጋዊ ናቸው የሚሉት ነገሮች ይነሳል። እንግዲህ ቅድም እንዳላሱ አንድ ተቋም ሲቋቋም ያን ህግ ይቋቋሙ አንዱ የመቋቋሚ አዋጅ ነው። ሁለተኛ በፌዴራል የሚደገፍ ህጎች ስኖሮች ነው። አንድ ህጋዊ ናቸው ህጋዊ አይደለም የሚያስብላቸው ። ስለዚህ ተቋሙ ከመቋቋሙ በፊት

84 2016 እነዚህ የማቋቋሚያ አዋጆች የምርጅነ መረጃ ኤጀንሲ ያቋቋሙበት አዋጆች ናቸው። ስለዚህ እነዚህን ጠርቅም አንድ ላይ ስናመጣቸው የሕግ መስራት አላቸው ማለት ነው። ስለዚህ ምን መስራት እንዳለበት ተቋሙ የትኛውን ካዳስተር መዘርጋት እንዳለበት ምን አይነት ካዳስተር እንደሚዘረጉ ግልጽ ያስቀመጠ ከመሆኑ አንሳ ሕጋዊነትን ለማጠራጠር ለማሻማ፣ ግልጽና ፕሪሳይስ የሆነ ነገር የተቀመጥለት ነው ያለው ማለት ነው።

የተሻለ መረጃ ለመያዝ ይሄን ያለ ነው። በዚህ ውስጥ ተግዳሮቶች ይኖራሉ። እነዚህ የምንላቸው ነገሮች እንቅፋትም ሊሆኑ ሊኖሩ ይችላሉ። ነገር ግን ወደ መንት ካዳስተር ስንሻገር ሙሉ ሕጋዊ ካዳስተር መዝግበህ ስናበቃ እነዚህ የምንላቸው የምነሱ የሚልሽ አሰራር የእብነት የምናምን የምንላቸው ነገር ሊቀፉ የሚችልበት የመጨረሻውን መሳሪያዎቻችን ሕጋዊ ካዳስተር ወይንም ካዳስተር ስርዓት መዘርጋት ስለዚህ ካዳስተር ስርዓት ይዘረጋ ማለት አሁን የምንላቸው ችግሮች ሙሉ በሙሉ የሚቀርምበት እድሎች መቶ ፐርሰንት በሚባል ደረጃ ሊቀረፉ ይችላል ማለት ነው እና እነዚህ ከሚሽረ ስራ ጋር የሚገናኙ ነገሮች በሂደት ይጠፋሉ ብለ የምናስባቸው ነገሮች ናቸው። አሁንም ባለ ሁኔታ አሁን በተጨማጭ የምናያቸው ነገሮች ህገቡ ከላስላም መስሎላቸው ያላቸው አገልግሎቶች ዲጂታል ከሆ ነፃ በየትኛው መስፈርት በየትኛው መስፈርት ችግሮቹን አጋጥማቸው ትላንትና ስነሳይ የካዳስተር ችግር አለባት ብለን የምናስባቸው ካርታ ችግር አለበት ብለ ስናስብ የካርታ ደንደንስ የካርታ ኦቨርላፕ ማድረብ የካርታ ፎርጅዲቲ የምንላቸው ነገር ሙሉ በሙሉ በዚህኛው ስርዓት ቆመዋን ስተቀፍረው ብለ እናረጉት እንችላለን። ለምንድነው ቆማ ለምንድላቸው ነገሮች? አንደኛ የኛ ይዞታ የካዳስተር መዝገባ ትልቁ ነገር ዩኒክ ፓርሰል አይዲ የያዘው ካርታ ምንድን ነው? ዩኒክ ፓርሰል አይዲ የምንለው ነገር አስቀናሽና የትኛውን ይዞታ አንድ ዩኒክ ፓርሰል አይዲ አንድ መለያ ቁጥር ብቻ ነው የሚለውላቸው ሌላ መለያ ታይቦታቸው ነው። ስለዚህ በሆነ ክፍለ ከተማ የተመዘገበ ይዞታ እንደ ሀገር አይደለም፣ እንደ ከተማ አስተዳደር፣ እንደ ሀገር ያን ፓርሰል አይዲ አይኖረ አንድ በምንድነው አሾነ ብናረግ እዛ ጋር የተቀመጠው ፓርሰል አይዲው ስለሰጠነው ነው ብቻ ነው። አሾነ ብናረግ የሚለውን ነገር ብናነሳ በሱ ብቻ አለ። አሾነ ብናረግ ክብል እንዳነሳው አንድ ይዞታ በማተያዝ የሚባለው የት ይገኛል የሚለውን ነገር ጭምር ስለምናገር ስለሚያሳይ የሎኬሽን ኮኦርዲኔት የምንላቸውን ነገሮች በማንኛው ቦታ ላይ ሪደነንት ወይ ደግሞ ዱፕሊኬት ማድረግ ስርዓት ስልከሆነ አንዱ ኮኦርዲኔት እንዳይደግም ሁለተኛ መንት የሚፈጠረው፣ ሁለኛው ፓርስል አንድና አንድ ሰው ብቻ ነው የሚፈጠረው። ስለዚህ አንድ ቦታ የተፈጠረው ኮርዲኔት አንድ ብቻ ካለ ዩኒክ ፓርስል አይዲ የሚኖሩ። ስለዚህ ይሄኛው አንዱ የመረጃ ጥራትን አፕሮቭ የሚያደርግ የሚያረጋግጥለን። ሁለተኛ የምንመዘግበው ምዝገባ ወይ ደግሞ ቴክኖሎጂ ተራ ቴክኖሎጂ ይሄ ማንም ሰው የሴኪሪቲው በጣም ሴኪር የሆነ መረጃ የሚይዝ በጣም በማንም አካል የማይገባበት መረጃዎች በማንም አክሰስ የማይደረግበት በየትኛው መንገድ ያንን ዳታቤዝ የማይገባበት የተሻለ የመረጃ የያዝ በመኖራቸው ብቻ ካዳስተሮቻችን ወይ ደግሞ መረጃዎቻችን የያዝ ናቸው። የካዳስተር መረጃዎቻችን ጥራትና ሰኪር እንዲሆኑ ከመሆኑ ማንሳ እሱ አንዱ ሌድነት ወይ ደግሞ የብልፈሳር ከሚቀንሱት አንዱ የቴክኖሎጂ መጠቀማቸው ቤት ሁለተኛ የቴክኖሎጂ የሚጠቀመ የካዳስተር ስርዓት መረጃ የምንሰባስብበት ከመስል መረጃ የምንሰባስብበት የይዞታ ማረጋገጥ የሚባሉ በሌላ ዛፍ የሚታዩ ካዳስተር ስርዓት የሚባሉ የይዞታ ማረጋገጥ፣ ከዛ ዞታ ሲመዘገብ ካዳስተር ስርዓት የሚባሉ። ስለዚህ ፕሮሰሱ ይዞታ ሲረጋገጥ በአምድ ከተቋረው በምን ይዞታ ምስጋባ መረጃ ጀት ብቻ አይደለም። ምን ያረጋገጠው በማን ይረጋገጣል? አንደኛ ማህበረሰቡ በአካባቢ ማህበረሰብ ይረጋገጣል። ሁለተኛ ባለይዞታና አጎራባች ያረጋግጣል። ምን ሆኖ ይዞታ ከመስክ መረጃ ይሰበሰባል። ስለዚህ አጎራባች ባለይዞታ ከዛ ነው ባይሆን ለበት ይዞታ የመሬት ይዞታ የሚያረጋግጥ እነዚህ ሶስቱ አካል ምላልለት ስለሚያረጋግጥ የራሱ መረጃ አይደለም ማለት ነው። የማን መረጃ አንድ የባለ ይዞታ መረጃ ነው፣ ሁለትም የአግሯባጅ ዊትነስ ይወጣ አለታ፣ ሶስተኛ ታዛቢዎቹ ዊትንስ ይወጣሉ። ስለዚህ ስናረጋግጥ በራሱ ስናረጋግጥ ይሄ ይዞታ የተያዘው በኢከሌ ተንቦ አፍሮ ስደረግ ብቻ ነው የሚያረጋግጠ ሶ ማረጋገጥ ይሄ በቃል የሚረጋገጥ በመስክ ደግሞ ይሄ ኮርዲኔት ቅድም ያሉ ኮርዲኔት በናሽናል ግሪድ ውስጥ አስገብተው ኮርዲኔት ከናሽናል ግሪድ ውስጥ አስገብተው ከዋናው ኮርዲኔት ከማንም ጋር ድፕሊኬት እንዳያደርግ የሚያሳይ መሳራን ተጠቅሞ ኮርዲኔት ይሰበሰባል። ስለዚህ ሶስቱ ተሰብስቦ ሲመጡ የመስክ ማረጋገጥ ተረጋገጠ ማለት ነው። ይሄ መስክ ተረጋገጠ ተብሎ ወደ ቀጋ ማረጋገጥ ወይ ደግሞ ወደ መስገባ አይገልም። መብት የተፈጠረው ነው። ሌላ ሰነድ በራሱ መብት ተፈጥረ ያሉ ያለው አካል ሰነዶቹን አስረክቦ የመስክ ስብሰባ እና የመስክ ተሰበሰበው መረጃና ሌላ ከመጥ በጣ የመጣ መረጃ አንድ ላይ ሲገናኙ ሁለቱ መረጃዎች ኮንሳይል ሲያደርግ ምንም ችግር ሳይፈጥርበት ከመጣ ተረጋገጠ። ያ የተረጋገጠ መረጃ ሰብ አይቀርም፣ ይመዘገባል። ሲመዘገብስ ኳሊቲ አሽኑት ተደርጎ ትራንጉሌት ተደርጎ ሁሉ ነገር ስደር ብቻ ነው ወደ ቋታች ነው የሚገው። ለዛም የእኛ መረጃ የተለየ መረጃ ነው የምንለው የእኛ መረጃ በጥራት የተረጋገጠ ነው የምንለው የእኛ መረጃ ዱፕሊኬት አረግ የምንለው ለዛ ነው። እና ስለዚህ ከዛ በኋላ ዩኒክ ፐርሰን አይዲ ሰጥተ ነው ከዛ ደግሞ ይሄ ይዞታ ያኑተ ነው የምንለው ከዛ በኋላ ያን ሜሚ ካዳስተር ስርዓቱ ወይ ካዳስተር ተመዘገበ የካዳስተር ስርዓት ተመዘገበ የምንለው የተረጋገጠው ነገር

በዚህ ሁኔታ ነውና የሚዘረገው በአጠቃላይ ስናየው ይህን